ሀይ፣ ሀይ ቤተሰብ፣ ሰላም ሰላም፣ እንዴት ናችሁ? እኔ ሰላም ነኝ፣ አለሁላችሁ። እናንተ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እና ዛሬ የመጣሁበት አላማ ምን መሰላችሁ? የሁላችሁ የሰራሁት ምሳ ምሳ ሰርቻለሁ። ደሮ ደሮ፣ ድንች፣ ቲማቲም በሰል ቱ ጭም አድርጌ አንድ ላይ ደሮ ሰራው ምሳ ማለት ነው። የጨመርኩበት ከደሮ ላይ ምን ጨመርኩ መሰላችሁ? ድንች ላጥኩ፣ ድንች አጠብኩ፣ ሽንኩርት ከተፍኩ፣ አጠብኩ፣ ላጥኩ፣ ከተፍኩ። ነጭ ሽንኩርትም እንደዚሁም ጨመርኩበት። እዛ ነጭ ሽንኩርት ከጨመርኩበት በኋላ ደግሞ ቅመማ ቅመሞችን ጨመርኩኝ። ሙሉ ቅመማ ቅመም ጥቁር ጥቁር ቅመም ጥቁር አዝሙ ጥቁር አዝሙ ፍልፍል ቦሀራት የሚባል አለ። ያው እና አረብ ሀገር ያላችሁ ታውቁታላችሁ። አዲስ የመጣችሁ ግን ላታውቁት ትችላላችሁ። እሱ አለ። እሱን ጨመርኩኝ። አባሀን ወረጋ፣ አውራ እና ደግሞ ማነው ስሙ ቅርንፉር ጨምሬ፣ ጨው ጨምሬ፣ ይኸው አበሰልኩላችሁ። ካበሰልኩት በኋላ እንደገና ደግሞ ፍሩም ጨመርኩኝ። ፍሩም ጨምሬ ያው አውጥቼዋለሁ እላችኋለሁ። ልንበላ ነው እና ሰብስክራይብ፣ ላይክ፣ ሸር በማድረግ ተባበሩን ውዶች እላችኋለሁ። ነው እሺ። እና ይህን ይመስላል ስራ የምሳ ይሄ ነው። በተረፈ እናንተ ጋርስ ምሳ ምን እየሰራችሁ ነው? ያው ሩዝ አለ ሰላት አለ፣ እዚያ ጋር አድርገን ከአንድ ላይ እንበላለን እላችኋለሁ ውዶች። እና አበረታቱን። የተለያዩ ነገሮችን እሰራለሁ እንግዲህ ብያለሁ አስባለሁ ብያለሁም፣ ትክክልም ነኝ ደግሞ። እናንተ ደግሞ እንደምታበረታቱ ባለሙሉ ተስፋ ነኝ ውዶቼ። ሌላም እኔ የምሰራላችሁ ነገር ካለ እኔ የምሰራላችሁ ነገር ካለ ንገሩ፣ እንሰራላችኋለሁ። በኮሜንት አሳውቁ፣ ኮሜንት አነባለሁ፣ መልሳለሁ። ውዶች እላቸዋለሁ። በጣም ቆንጆ ነው፣ ጣዕሙ በጣም ይለያል። ኑ እንብላና አብረን እንብላ። ጋብዣችኋለሁ፣ ዩቱብ ቤተሰቦቸው በሙሉ አንድም ሰው እንዳይቀርሽ ሁላችሁም ኑና እንብላ። ኦኬ እላለሁ ያው ይህን ይመስላል ቆንጆ ነው አይደል? ያኔ ቆንጆ ኮሜንት እንደምትሰጡኝ እርግጠኛ ነኝ። ደግሞ ነገ ደግሞ የበለጠ ሌላ ነገር ይዤላችሁ እመጣለሁ፣ እሺ እና ቪዲዮን ከወደዳችሁት ሸር ላይ ኮሜንት አድርጉ ለሌላ ሰው እንዲደርስ ለሌላ ቤተሰቦች እንዲደርስልኝ፣ ሼር ኮሜንት አድርጉልኝ እሺ ውዶቼ። የነገሩ ታደርጋላችሁ፣ የመናገር የግድ ስለሆነ ነው እንጂ እናንተ አስባችሁ ታደርጉልኝ ያላችሁ እርግጠኛ ነኝ፣ ሙሉ ተስፋ ነኝ እላችኋለሁ ያው እንግዲህ ልንበላ ሽር ግድ እያለ ነው። ያው ትሪ ሳህን ምናምን ለቀላልም ነው። በተረፈ ይበላል ልክላችኋለሁ። እሺ ስልክ ቁጥራችሁን ላኩልኝ። መምጣት የማችሉ ማለት ነው። መምጣት የምችሉ ኦኬ። መምጣት የማችሉ ደግሞ ስልክ ቁጥራችሁን ላኩልኝ። በፖስታኑ በምልላክላችሁ፣ እናንተ በፈለጋችሁበት ልክላችኋለሁ። እሺ ሰላሙን ሁኑልኝ። ባላችሁበት ሰላማችሁ ዘውዶች